የጎንደር ዩኒቨርሲቲን በአህጉርና በዓለም አቀፍ ደረጃ ተመራጭ ለማድረግ ጥራት ላይ በትኩረት እየተሰራ መሆኑን የዩኒቨርሲቲው ፕሬዚዳንት ዶክተር አስራት አጸደወይን ተናገሩ። ዩኒቨርሲቲው ባለፉት ዓመታት ያስገነባቸውን 22 ፕሮጀክቶች አስመርቋል። አክሊሉም ተስኖት ተመልክቶታል። በኢትዮጵያ ከአንጋፋ የትምህርት ተቋማት አንዱ የጎንደር ዩኒቨርሲቲ የተመሰረተበትን ሰባኛ ዓመት እንዲሁም የሆስፒታሉን መቶኛ ዓመት ከያዝነው ዓመት ጥር ጀምሮ በተለያዩ ዝግጅቶች እያከበረ ይገኛል። ነጻ የጤና ምርመራ አገልግሎትና የደም መለገስን ጨምሮ ባለፉት ወራት ማህበረሰቡን ተጠቃሚ ያደረጉ ስራዎች መከናወናቸውን የዩኒቨርሲቲው ፕሬዚዳንት ዶክተር አስራት አጸደዊን ከአሚኮ ጋር በነበራቸው ቆይታ ገልጸዋል። እስካሁን ድረስ ወደ 16 የሚሆኑ የተለያዩ ለማህበረሰቡ ለአካባቢው እንዲሁም ለሀገር አስተማሪ የሆኑ ዝግጅቶች ሲካሄዱ ቆይተዋል። በተለይም ከመክፈቻው ማግስት ጀምሮ ዩኒቨርሲቲው ነፃ የሕክምና አገልግሎት፣ የጤና ምርመራ፣ ነፃ የሕግ አገልግሎት በመስጠት ደም በመለገስ እና ዘርፈ ብዙ አገልግሎቶችን በመስጠት ነው የጀመረው የዚህ ፕሮግራም አካል የሆነው አንዱ እስካሁን ሲሰሩ የቆዩ ባለፉት ሁለት ሶስት ዓመታት የተጠናቀቁ ወደ አስራ ወደ ሀያ ሁለት የሚሆኑ ፕሮጀክቶችን የማስመረቅ መርሃ ግብርም የዚህ አካል አንዱ ነው። የጎንደር ዩኒቨርሲቲ የማህበረሰብ አቀፍ አገልግሎት በመስጠት የቀደመ ታሪክ እንዳለው የዩኒቨርሲቲው ፕሬዚዳንት አንስተዋል። ይህን የቆየ የዩኒቨርሲቲው መገለጫን አጠናክሮ ስለመቀጠሉም ነው ያብራሩት። ህብረተሰብ ጤና ኮሌጅና ማሰልጠኛ ተቋም ከመመስረቱ በፊት እዚህ አካባቢ ደንቢያ ላይ ተከስቶ የነበረው የወባ ወረርሽኝ ትልቅ ምክንያት ሆኖ ነው ይሄ ተቋም የተመሠረተው። ከዚህ አኳያ ተቋሙ ከተቋቋመ ጀምሮ የማህበረሰብ አገልግሎት መለያ ሆኖ ነው የዘለቀው። ተማሪዎቻችን በስርአተ ትምህርቱ ጭምር ማህበረሰባቸውን አገልግለው ነው የሚወጡት። በተለይ አሁን በጤናው መስክ ብንመለከት የቲም ትሬኒንግ ፕሮግራም የምንለው አለ። ማህበረሰቡ ላይ ወጥተው ማህበረሰቡን የጤና ትምህርት አሰልጥነው መጸዳጃ ቤቶችን ሰርተው የውሃ ቧንቧዎችን ሰርተው የተለያዩ ከጤናና ጤና ነክ የሆኑ ማህበረሰብ አገልግሎት ሰጥተው የሚመረቁት። ስለዚህ ማህበረሰብ አገልግሎት ለዩኒቨርሲቲው በእጅጉ እንደ ልዩና መገለጫ አድርጎ ነው ሲሰራ የቆየው። ከዚህ አኳያ በጤና በትምህርት በግብርና በማህበራዊ በኢኮኖሚዊ በሁሉም ዘርፎች የማህበረሰብ አገልግሎቱ ሳይቋረጥ ይልቁንም እየጨመረ ከጊዜ ወደ ጊዜ እየጨመረ የመጣ ተቋም ነው። የጎንደር ዩኒቨርሲቲ በአህጉርና ዓለም አቀፍ ደረጃ ተመራጭነቱን ለማሳደግ የትምህርት ጥራት ላይ በትኩረት እየተሰራ ስለመሆኑ ያነሱት ዶክተር አስራት በቀጣይ ራስ ገዚ ዩኒቨርስቲ ዩኒቨርሲቲ ለመሆን የሚያስችሉ አሰራሮቹን የተገበረ መሆኑን ገልጸዋል። ከትምህርት ሴክተሩ የ10 ዓመት እቅድ ተነስተን የዩኒቨርሲቲያችን ከ2013 እስከ 2022 የ10 ዓመት እቅድ አዘጋጅተን ስንሰራ ቆይተናል። የመጀመሪያውን የስትራቴጂክ ዘመን አምስት አመት በዚህ አመት እናጠናቀቃለን። ራዕያችን በ2022 በአፍሪካ ቀዳሚ ከሆኑ አስር የምርምር ዩኒቨርሲቲዎች ውስጥ አንዱ መሆን ነው። ከዚህ አኳያ የጥራት ማስጠበቂያ የተለያዩ ስልቶችን ስንሰራ ቆይተናል። በቀጣይም ወደ ራስ ገዝነት ስንሸጋገር አንዱና ትልቁ ነገር ተመራጭና ተወዳዳሪ መሆንን ይጠይቃል። ተማሪዎች መርጠው እንዲመጡ የሚያስችሉ የተለያዩ ግብአቶችን ማሟላት ይጠበቅብናል። ከዚህ አንጻር በተለያየ መስኩ የሰራናቸው ስራዎች ዩኒቨርሲቲያችን ተመራጭ የሚያደርጉና በቀጣይም ወደ ተሻለ ምዕራፍ እና ምርጥ ዩኒቨርሲቲ ሊያደርጉ የሚችሉ ስራዎች ናቸው የተጀመሩት። ጎንደር ዩኒቨርሲቲ ዋና ግቢውን የማስዋብ ስራን ጨምሮ በጎንደር ከተማና ባሉት የተለያዩ ካምፓሶች ያስገነባቸውን 22 ፕሮጀክቶች አስመርቋል።